ከሜክሲኮና ከካናዳ ፌንታሊን የተባለው አደንዛዥ ዕፅ ስውር የማምረቻ ፋብሪካ ወይም የማከማቻ የመሬት የውስጥ ለውስጥ መጋዘን እስከ የአሜሪካ ጎዳናዎች በሚል ርዕስ ቢቢሲ ባጠናው የፌንታሊን የባሕርና የየብስ እንቅስቃሴ ካርቴል በዓለም ከፍተኛ የአደንዛዥ ዕፁ ተጠቃሚና የሱሱ ምርኮኛ አሜሪካውያን መሆናቸውን ማረጋገጡን ይፋ አድርጓል። የዕፁ አዘዋዋሪዎች ከሜክሲኮም ሆነ ከካናዳ መንግሥታት እውቅና ውጪ ወይም ከአቅማቸው በላይ በሆኑ ጠንካራና ሥልጣንና ሀብት ያላቸው የፌንታሊን አዘዋዋሪ ድርጅቶች ይከናወናል ብሏል። ፌንታሊን በመድኃኒት አስተሻሸግ ወይም በሲንቴቲክ ላስቲክ ተጠቅልሎ በነዳጅ ግዙፍ ቦቴ ሆድቃ ውስጥ ተከተው የነዳጅ ዘይት መስለው ወደ አሜሪካ ይገባሉ። አደገኛና ትውልድ ገዳይ የሆነው ይኸው አትራፊ ቢዝነስ የዓለም ኢኮኖሚዎች ወይም ሀገሮች ያለመግባባትና የግጭት ማዕከል ሆኗል። ዋይት ሐውስ በነዚህ በእነዚህ ሀገሮች የገቢ ምርቶች ላይ ከፍ ያለ የታሪፍ ጫና የጣልኩት በካናዳና ሜክሲኮ የአሜሪካ ድንበሮች በኮንትሮባንድ የሚገባው የፌንታሊን አደንዛዥ ሀገርና ዜጎችን እየበከለ በመሆኑ ነው ብሏል። ፕሬዚዳንት ዶናልድ ትራምፕ የገቢ ምርቶች የታሪፍ ጫናው ጅምር ነው፣ አስፈላጊ ከሆነ በሜክሲኮና ካናዳ አደንዛዥ እጽ አዘዋዋሪ ድርጅቶችና ተቋማት ላይ ገብተን ጦርነት እንከፍታለን፣ ከሀገርና ከዜጋ በላይ የሚሆን ማንም የለምና ብለዋል። በገቢ ምርቶቹ ላይ እስከ 25 በመቶ ታሪፍ ለመጣል ዋሽንግተን የወሰነችው ተቀባይነት የሌለው ሕገወጥ አደንዛዥ እጽና ሕገ ወጥ ስደተኞች ወንጀል የሚፈጽሙና እጹን የሚያዘዋውሩ ስደተኞች ማለት ነው። አሜሪካ ድንበርና ጠባቂ የሌላት ያክል እንደ ልብ መናኸሪያ ስላደረጓት ነው ብለዋል። የታሪፍ ጫናው በቀጣዩ ወር አፕሪል ይጀምራል ተብሏል። ኳንቲን ሰመርቪል ቢቢሲ ያደረገውን ጥናት እየዘገበ ነው እንዳለው ከሄሮይን 50 ጊዜ በላይ ጠንካራና አደገኛ የሆነው ፌንታሊን ከፍተኛ የሱስ እስረኛ የሚያድርግና በአሜሪካ ኅብረተሰብ ላይ ጥልቅ የማይሽር ቁስልና ጠባሳ የጣለ ነው ብሏል። የአደንዛዥ ዕፅ ኦቨርዶዝ ወይም በከፍተኛ መጠን መጠቀም በአሜሪካ በዓመት ሕገወጥ የጦር መሣሪያና የትራፊክ አደጋ ተደምረው ከሚያስከትሉት ሞት የበለጠ ነው። በ2022/23 እንደ አውሮፓውያን አቆጣጠር በአንድ ዓመት የፌንታሊን አደንዛዥ ዕፅ ምክንያት 114,000 ሰዎች በተለይም ወጣቶች ሞተዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼምባም ችግሩን አምነው የትራምፕ የታሪፍ ቅጣት ግን ጅምላና ሁሉንም አሜሪካዊና ሜክሲካዊ የሚጎዳ ነው ማለታቸው ተዘግቧል። የዋሽንግተንንም ልብ ለማራራት ይመስላል በሜክሲኮና አሜሪካ ድንበር ተጨማሪ አስር ሺህ የብሔራዊ ዘብ ወታደሮች መላካቸውንና የአደንዛዥ ዕፅ ካርቴል ወይም መረቦችን ለመበጣጠስ እየጣሩ እንደሆነ ተናግረዋል። ፕሬዚዳንት ሼንባም የአሜሪካው የስለላ ድርጅት ሲአይኤ ወደ ሜክሲኮ ድንበር ዘልቆ የፌንታሊን አደንዛዥ ዕፅ ላብራቶሪዎችንና የማከማቻ መጋዘኖችን እንዲያጣራና እርምጃም እንዲወስድም ፈቅደናል ካሉ በኋላ በሁሉም የሜክሲኮ ወጪ ምርቶች ላይ ታሪፍ በመጫን የንግድ ሥርዓቱን ግን ማስተጓጎል አያስፈልግም ብለዋል። ካናዳ እንደ ሜክሲኮ መደራደሪያ አላቀረበችም። በአዲሱ ተመራጩ ጠቅላይ ሚኒስትር ማርክ ካርኔ በኩል አሜሪካ የድንበር ጦርነት ከፍታብናለች፣ ጦርነቱ አሸናፊ የማይገኝበት ነው፣ ግና እኛ ካናዳውያን እንደ ሆኪ ቡድናችን ሁሉ አሜሪካንን በንግድ ጦርነቱም እናሸንፋለን ብለዋል። ዶናልድ ትራምፕ የታሪፍ ጫናው የሚደረገው ለሕገወጥ አደዛዥ ዝውውርና ለሕገወጥ ስደተኞች ሲባል ብቻም አይደለም። ለዘመናት ኢፍትሐዊ ሆኖ አሜሪካንን ሲጎዳ የቆየውን የገቢና ወጪ ምርቶች የንግድ ሚዛን ለማስጠበቅና ዋሽንግተን የሚገባትን ጥቅም እንድታገኝም ስለሚያግዝ ነው ብለዋል ታዛቢዎች ከቻይና ጋር ብቻ የነበረው የንግድና የምንዛሪ ጦርነት ወደ ሰሜንና መካከለኛው አሜሪካ እንዲሁም አውሮፓ ተዛመተ ብለዋል። ከዶናልድ ትራምፕ ወደ ዋይት ሃውስ መመለስ ጋር የተለወጠው የአሜሪካ የውጭ ጉዳይ ፖሊሲ በአትላንቲክና በአውሮፓ ቀጠና የዲፕሎማሲና የንግድ ግንኙነት ላይ ከፍተኛ ትርምስና ቀውስ እየፈጠረ መምጣቱ ይነገራል። ጤና ይስጥልኝ ከፋና ሚዲያ ኮርፖሬሽን በሳምንቱ በአሜሪካ ካናዳ እና በአሜሪካ ዩክሬን የፖለቲካ እሰጥ አገባና ዓለማዊ ተጽዕኖውን ልንመለከት ወደናል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ቮልዲሚር ዘለንስኪ በዋይት ሃውስ ፍጹም በስሜት የተካለበና በከፍተኛ ኃይለ ቃል የተሞላ ውዝግብ ካደረጉና በጸብ ከተለያዩ በኋላ ዋሽንግተን ለዩክሬን የሚደረገውን የጦር መሳሪያ እርዳታና ዩክሬንን ለማገዝ የሚደረገው የሲአይኤ የጸጥታና ስለላ መረጃዎችን ማቋረጣቸው በአውሮፓ ኅብረት ከፍተኛ ድንጋጤን የፈጠረ ነበር። ከዚያ በኋላ በአውሮፓ ወዳጆቻቸው የተመከሩ የሚመስሉት ፕሬዝደንት ዘለንስኪ የጀመሩት ከዶናልድ ትራምፕ ጋር የመጋጨትና የመቃቃር አካሄድ እንደማያዋጣቸው የተረዱ ይመስላል። ዶናልድ ትራምፕ እጄን ተነከስኩ፣ አሜሪካ የውስጥ ኢኮኖሚዋንና ዜጎቿን ጎድታ ከ500 ቢሊዮን ዶላር በላይ ለዩክሬን የጦር መሣሪያ መርዳቷን ዩክሬን በዜሮ አባዛችሁ ብለዋል። ከእንግዲህ ለዩክሬን የሚጠቅመው ሰላማዊ መፍትሔ ብቻ ነው ያሉት ትራምፕ፣ ይህንን እንድናደርግ የተኩስ አቁም ስምምነት ዘለንስኪ መፈረም አለባቸው፣ ፕሬዝደንት ዘለንስኪም ግትርነታቸውን ትተው አቅማቸውን ማወቅ አለባቸው ብለዋል። አሜሪካም በዩክሬን ውድና በብቸኝነት የሚገኙት ማዕድናት ላይ የማልማትና የመጠቀም ድርሻ እንዲኖራት መስማማትና መፈረም አለባት ሲሉ ቆይቷል። በፊት የዩክሬንን ማዕድን ለአሜሪካ በመስጠት ሀገሬን አልሸጥም ሲሉ የቆዩት ሰውየው በአውሮፓ ወዳጆቻቸው ተጨባጭ አቁን በማብራራት ተመክረውና አምነው ዶናልድ ትራምፕ የጠየቁትን ለመፈረም ተገድደዋል። የአውሮፓ ወዳጆቻቸው ዩክሬን ከሩሲያ ጋር ለገባችበት ጦርነት እስካሁን ያዛለቃት የኔቶ ኅብረ ብሔራዊ ኃይል መሆኑን ኔቶ ደግሞ ከሰባ በመቶ በላይ ወጪውንና ማዕከላዊ እዙ አሜሪካ መሆኗን አሜሪካንን ማጣት ኔቶን ማጣት ነው ሳይሏት አልቀረም። ዘለንስኪ ሁለቱንም ፈረሙ። የማዕድን ቦታውን አሜሪካ እንድታለማውና እንድትጠቀምም የ30 ቀን የተኩስ አቁም ስምምነት ለማሰርም አምነው ፈረሙ። በሳውዲ አረቢያ ጅዳ በተደረገው ውይይት ትራምፕ ዘለንስኪ ወደ ግብናቸው ተመለሱ ሂ ከምስ ቱ ሂስ ሴንሰስ ብለዋቸዋል። በዚሁ ሳምንት መጨረሻ የአሜሪካ ከፍተኛ ባለሥልጣናት ዩክሬን የፈረመችውን የ30 ቀን የተኩስ አቁም ስምምነት ላይ ለመምከር ወደ ሞስኮ እንደሚያቀኑም ይፋ አድርገዋል። ትራምፕ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሩሲያ ዩክሬን ጦርነት ለማስቆም ብቸኛው መንገድ ኃይል ሳይሆን የሰላም ድርድር ነው። ሩሲያም ይህንን የ30 ቀን የተኩስ አቁም ስምምነት ትፈርማለች ብዬ አምናለሁ ብለዋል። ክሬምሊን እስካሁን ያለው ነገር የለም፣ የተኩስ አቁም መነሻ ሐሳቡን እያጤንኩት ነው፣ ፕሬዚዳንት ቭላዲሚር ፑቲንና ፕሬዚዳንት ዶናልድ ትራምፕ በስልክ ሊነጋገሩበትም ዕድል አለ ብሏል። በጅዳ የተኩስ አቁም ስምምነቱን ፕሬዚዳንት ዘለንስኪ ከፈረሙ በኋላ አሁን ይህን አወንታዊ የተኩስ አቁም ስምምነት ሞስኮም እንድትፈርም ማሳመን የዋሽንግተን ፋንታ ነው ብለዋል። ዘለንስኪ የዩክሬንን የማዕድን ጸጋዋን ዋሽንግተን እንድታለማ መስጠታቸውና መፈረባቸው የዋሽንግተንን ድጋፍ እንደሚመልስላቸው ያምናሉ። ታዛቢዎች ግን ዘለንስኪ ተስፋ ባደረጉት ልክ ዋሽንግተን እንደ ጆ ባይደን አስተዳደር ሁሉ ከሩሲያ ጋር የምትዋጋበትን ውድ የጦር መሳሪያና የስለላ መረጃ አዲሱ አስተዳደር በዚያው ልክ ለኪየቭ መስጠቱን ይጠራጠራሉ። ዶናልድ ትራምፕ አውሮፓንና የቀድሞውን የጆ ባይደን አስተዳደር የሩሲያ ዩክሬን ጦርነት ሳይጀመር ጦርነቱን ማስቆም ይችሉ እንደነበር በተደጋጋሚ እየወቀሱ ነግሯቸዋል። ዩክሬንን ጨምሮ የሩሲያ ጎረቤቶችን የኔቶ አባል ማድረግና ለማድረግም መሞከር እንዲሁም የኔቶን የጦር ኃይልና ወታደሮች በሀገሮቹ ዙሪያ በሞስኮ ዙሪያ የማሰለፉ ፖለቲካዊ ወታደራዊ አቅጣጫ ሩሲያን የጸጥታና ደህንነት ስጋት አጠናክሮ የሩሲያ ዩክሬንን ጦርነት እንደወለደ የቀጠናው ተንታኞች ያስቀምጣሉ። ትራምፕ የአውሮፓ ሀገሮች ጦርነቱ ሳይጀመር በንግግርና በዲፕሎማሲ መፍታት ይቻል ነበር የሚለው ወቀሳም ከዚሁ የኔቶ ተስፋፊነትና ቀጠናዊ ተጫኝነት ጋር የሚያያዝ ይመስላል ቀደም ካለው የፕሬዝደንትነት ጊዜያቸው ጀምሮ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የፋይናንስ የቴክኖሎጂ የምርምርና የመሳሪያና ወታደሮች ማዋጣት ጫና ሙሉ በሙሉ አሜሪካ ጫንቃ ላይ የተጣለ ዕዳ ነው ሲሉ ቆይተዋል ሰላሳ ሲደመር የአውሮፓ ሀገራቱ ተገቢውን ፍትሐዊና ተመጣጣኝ የኔቶ መዋጮ የማያደርጉ ከሆነ አሜሪካ ብቻዋን ጫናውን እንደማትሸከም እጇንም እንደምታስወጣ ሲያስፈራሩ ቆይተዋል። ለዚህም ይመስላል አብዛኞቹ ወይም ሁሉም የኔቶ የአውሮፓ ሀገራት ትራምፕ በወይዘሮ ካማላ ሐሪስ እንዲሸነፉና ወደ ሥልጣን እንዳይመጡ ሲመኙ ቆይተዋል። ለዚህም ይመስላል ፕሬዝደንት ዶናልድ ትራምፕ ከሞትም ከፍርድም ከሴራም አምልጠውና አሸንፈው ዋይት ሃውስን በተቆጣጠሩ ማግስት የአውሮፓ ሀገራቱ በተለይ ብሪታንያ፣ ፈረንሳይ፣ ጀርመንና የስካንዲኔቪያን ሀገሮቹ በኔቶ ኅብረ ብሔራዊ ኃይል እምነት አጥተው የየራሳቸውን የመከላከያ ኃይል ለመገንባት ከፍተኛ በጀት መመደብ ውስጥ ገብተዋል። እንደተፈራው ትራምፕ ፕሬዚደንሲያቸውን ካረጋገጡ በኋላ ያወጧቸው ፖሊሲዎች ከጦርነት ይልቅ ሰላማዊ ንግግርና ድርድር በሀገሮች ጉዳይ ጣልቃ ገብቶ የራስ ያልሆነን ጦርነት ከመምራትና ከመደገፍ በራስ የውስጥ ጉዳይና በቀጠናዊ ሀብቶችና ጸጋዎች ላይ ያተኮረ ፖሊሲና ስትራቴጂ መሰል አስገራሚና ነባሩን የአሜሪካ የውጭ ፖሊሲ ከመሠረቱ የናደ አቅጣጫ መከተላቸውንና በተግባርም እያሳዩ መሆኑን ተንታኞች ይናገራሉ። ከዚህ አንጻር የዩክሬኑ ፕሬዚዳንት ዘለንስኪ እንዳሰቡት ወይም ተስፋ እንዳደረጉት የተፈጥሮ ማዕድናቸውን መስጠታቸውና እና ተኩስ አቁም መፈረማቸው የነበረውን የዋሽንግተንን ድጋፍ መልሶ ላያጎናጽፋቸው ይችላል። ዶናልድ ትራምፕ ዋና ዓላማቸው አሜሪካ ያጣችውን ሀብት፣ ያባከነችውን ሀብት፣ የከሰረችውን ሀብት በግራም በቀኝም ብሎ ማስመለስ ነው በኔቶ በኩል ከሩሲያ ጋር የጦር ግብግብ ውስጥ መግባት የሚፈልጉ አይመስልም። ተንታኞቹ እንዳሉት ከትራምፕ ፖለቲካዊ ቁመን አንጻር ሩሲያ የአሁኑን የተኩስ አቁም አጤነዋለሁ ማለቷን ትታ ጭራሽ አልቀበለውም ብትል እንኳን የትራምፕ አስተዳደር ወዲያውኑ ኤፍ 16 የአሜሪካ የጦር ጀቶችን ለዩክሬን ይሰጣል ማለት አጠራጣሪ ነው። ትራምፕ ጦርነቱ መጀመር አልነበረበትም፣ ከተጀመረና ሰውም ንብረትም ካለቀ በኋላ ግን በጦር ኃይል አሸናፊነት ውል ወይም ተርምና ከጦርነቱ በኋላ በተከሰቱ ውጤቶችና የተያዙ ቦታዎች ግምት ውስጥ ገብተው የባሰልቂት እንዳይፈጠር ስምምነትና ድርድር በማድረግ በሰላም መቋጨት ነው ሲሉ ተደምጠዋል። በዚሁ ሳምንት የሩሲያው ፕሬዝዳንት ፑቲን በሕዝበ ውሳኔ ወደ ሩሲያ ለመጠቃለል በመረጡ የዩክሬን ግዛቶች በሉሃነስክ፣ ዶነስክ እና በከረስክ ግንባሮች የጦር ኃይል ሚሊተሪያቸውን ለብሰው ጉብኝት ማድረጋቸው ይህንኑ ያጠናክራል የሚሉ ተንታኞችም አሉ። አውሮፓም ሌላው ቀርቶ ዘለንስኪም አሜሪካ የትላንቱ አሜሪካ እንዳልሆነች ያውቃሉ። ከዚሁ ጋር ተያይዞ የአሁኑን የተኩስ አቁም ስምምነት በተመለከተም ትራምፕ አወንታዊ ምልክቶችን ከሩሲያ አግኝቻለሁ ማለታቸውን ቢቢሲ ዘግቧል። የዋይት ሐውስ ቃል አቀባይ ካሮላይን ሌቪት ለጋዜጠኞች እንደተናገሩት የአሜሪካ ብሔራዊ ደህንነት ሚኒስትር ማይክ ዋልትስ ከሩሲያ አቻቸው ጋር ስለ ተኩስ አቁም ስምምነቱ ተነጋግረዋል። ሌቪት ሩሲያም ቀደም ሲል ጀምሮ ሰላማዊ ድርድርና ውይይት ማድረግ እንደምትፈልግ ስትገልጽ ስለነበርም ተስፋም አለው ብለዋል። አሜሪካ የዩክሬንን ማዕድን ብታገኝም ፕሬዚደንት ዜሌንስኪና አውሮፓውያኑ ተስፋ እንዳደረጉት ለዩክሬን መሳሪያ የምታጎርፍ አትሆንም። ለሰላም እንጂ ለጦርነት ወይም ጦርነትን ለመደገፍ የተዘጋጀች አይመስልም ይባላል። ቮልድሚር ዘለንስኪ አሜሪካ ላይ እጅግ ተበሳጭተውና ዘራፍ ብለው እንደገና ምልስ ብለው ማዕድናቸውን ለመስጠትም ተኩስ አቁም ለማድረግም እንደፈረሙት ሁሉ ሌላው በአሜሪካ ክፉኛ የተበሳጩትና ዘራፍ ያሉት ደግሞ የካናዳው ተመራጩ ጠቅላይ ሚኒስትር ማርክ ካርኔ ናቸው። ትራምፕ አሜሪካና ካናዳ ኑሯችን፣ ባህላችን፣ ገበያችን፣ ቋንቋችን፣ ጂኦግራፊያዊ አቀማመጣችን አንድ ነው ካናዳ ከገባችበት ሀገራዊ ዕዳ ለመላቀቅና የምንጥላውን ታሪፍ ለመቀልበስና ለማምለጥ የአሜሪካ አንዷ ግዛት መሆን አዋጭ አማራጭ ነው ሲሉ ቆይተዋል። ቀደም ሲል ተሰናባቹን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶንና አሁን ደግሞ ተመራጩን ጠቅላይ ሚኒስትር ማርክ ካርኔን ጉዳዩ ሁለቱም ጉዳይ ማለት ነው ካናዳ ከአሜሪካ ጋር ትቀላቀል ትዋሃድ በሚለውና በሚጣለውም ታሪፍ ላይ ክፉኛ ተበሳጭተዋል። ማርክ ካርኔ ካናዳ መቼም ቢሆን የትም ቢሆን አሜሪካ አትሆንም፣ ዋሽንግተን የከፈተችብንን የንግድ ጦርነትም በአሸናፊነት እንወጠዋለን ብለዋል። እኛም የአጸፋ ታሪፍ እንጥላለን ሲሉ አስፈራርተዋል። በኋላ ደግሞ መለስ ብለው ጠቅላይ ሚኒስትር ካርኔ አሜሪካ ለካናዳ ሉዓላዊነት ዋጋ የምትሰጥና የምታከብረን ከሆነ ከትራምፕ ጋር የንግድ ትብብራችንን እንደገና ለማደስ መነጋገርና መደራደር እንችላለን ሲሉ ሰጥተዋል። ካርኔ በሃሚልተን ኦርታሪዮ የሚገኘውን ግዙፍ የብረታ ብረት ኩባንያ በጎበኙበት ወቅት እንዳሉት ካናዳ 30 ቢሊዮን የካናዳ ዶላር የሚገመት በአሜሪካ ገቢ ምርቶች ላይ የአጸፋና የተመጣጠነ ታሪፍ ትጥላለች ብለዋል። ትራምፕ ቀደም ሲል ወደ ሀገሪቱ በሚገቡ የካናዳ ብረትና አልሙኒየም ምርቶች ላይ የ25 በመቶ ታሪፍ እንደሚጥሉ ከወሰኑ በኋላ ነው ካርኔ የአጸፋውን ታሪፍ ይፋ ያደረጉት። እናውቃለን። በንግድ ጦርነቱ ካናዳ የበለጠ ትጎዳ ይሆናል ያሉት ካርኔ አሜሪካና የአሜሪካ ሸማቾችና አምራቾችም ግን ከዚህ ጉዳት አያመልጡም ብለዋል። ለሁለታችንም የሚጠቅመን የነበረውን የኢኮኖሚና የጸጥታ ትብብር እንደገና ማደስና ማጠናከር ነው ያሉት የካናዳው ተመራጭ ጠቅላይ ሚኒስትር፣ እኔም ልጎዳና ግና እሱ የበለጠ ይጎዳ የሚለው የገበያ አካሄድ ኋላቀርና በታታኝ ነው ከዘመኑም ሁኔታ ጋር አይሄድም ብለዋል። ዶናልድ ትራምፕ የጎረቤት ሀገሮች ኢፍትሐዊ በሆነ የንግድ ሚዛን፣ በጸጥታ ችግር፣ በሕገ ወጥ ስደተኞችና በወንጀለኞች የዋሽንግተን ወገብ እስኪጎብጥ ድረስ ተጎድተናል። ይሄ እንደ ነበር አይቀጥልም፣ ይስተካከላል። ይህንን ከሚያስተካክሉ እርምጃዎች ውስጥ ደግሞ አንዱ በገቢ ምርቶች ላይ ታሪፍ መጣል ነው ብለዋል። ካናዳ በዓለም አቀፍ ገበያ የዓለማችን ትልቋ የብረትና የአልሙኒየም አቅራቢ ሀገር ናት። በከፍተኛ መጠን ምርቷን የምትገዛት ሀገር ደግሞ አሜሪካ ናት። የካናዳን ኤክስፖርት ዋሽንግተን ተጽዕኖ ውስጥ የምትከትና የማታበረታታ ወይም ዲስከሬጅ የምታደርግ ከሆነ ይሄ ለካናዳ ችግር ውስጥ ላለ ኢኮኖሚ የባሰ አደጋ የሚደቅን ነው። ካናዳ ውጥረት ውስጥ ገብታለች። የብሪታንያን ባንክ በውጤታማነት የመሩትና ትርፋማ ያደረጉት እንዲሁም ካናዳ ዓለምን ካጋጠመው የ2008 የኢኮኖሚ መንሸራተት ከብዙዎቹ ሀገሮች በፊት ቀድማ እንድትወጣ አስተዋጽኦ ያደረጉት፣ እንዲሁም በብሪኤክስት ጊዜ ብሪታንያ ከአውሮፓ በመነጠሏ የሚያስከትልባትን አሉታዊ የኢኮኖሚ መሰናክሎች ለማምለጥ በሠሩት ስትራቴጂ የተከላከሉላት የአሁኑ የካናዳ ጠቅላይ ሚኒስትር ማርክ ካርኔ ሀገራቸውንም ከዚህ ችግር እንደሚታደጉ ካናዳውያን በትልቅ በትልቁ ተስፋ ጥለውባቸዋል። የኢኮኖሚ የተዋጣለት ባለሙያ የሆኑት ካርኔ ግን በዓለም አቀፍ የፖለቲካ ጥልፍልፎችና ግምምዶች ውስጥ ልምድና ተመክሯቸው ዝቅተኛ ወይም ምንም ነው የሚባል ነው። በዚሁ ምክንያት የዶናልድ ትራምፕ ቀላል ዒላማ ወይም ቀላል ታዳኝ ሊያደርጋቸው እንደሚችል ይገመታል። በካናዳ ላይ ታሪፍ የምንጥለው ለብሔራዊ ደህንነታችን ኢፍታዊ የሆነ የገበያ ግንኙነትን ለማስተካከል እንዲሁም ተመሳሳይ ምርት የሚያመርቱ የሀገር ውስጥ ኩባንያዎቻችንን ለመከላከልና በውጪ የገቢ ምርቶች ውድድር ለተዳከሙት ድርጅቶቻችን እድል ለመስጠትና ሀገራዊ ውስጣዊ አቅምን ለማሳደግ ነው ብለዋል ትራምፕ። ታዛቢዎች አሜሪካ ካናዳ ላይ የምጥለው ታሪፍ ከካናዳ ሌላ ለሌሎች በርካታ ሀገሮችም አሜሪካ ሰጥታ የነበረውን የውጭ ንግድ ዕድል ድጎማና እንደ ልብ የመላክ ነፃነቶች ማክተሙን የሚያስረዱ የሚያረጋግጡ ናቸው ይላሉ። ቢያንስ የሚያረዱት ለውጫውያኑ የሚያበስሩት ደግሞ ለአሜሪካውያን ሊሆን ይችላል። የአሜሪካ የታሪፍ ጫና ደግሞ በአረብ ብረትና በአልሙኒየም ላይ ብቻ ሳይሆን በተለያዩ የማምረቻ መሣሪያዎች የኮምፒውተር ቁሳቁሶች፣ የውሃ ማሞቂያዎች፣ የስፖርት ቁሳቁሶችና የምግብና የመጠጥ ውጤቶችን ሁሉ ያካትታል ተብሏል። ዋሽንግተን በኢኮኖሚ አሽመድምዳ በልምሻ አጥቅታ ካናዳን ለመጠቅለል የወጠነችው ስትራቴጂ ይሆን ሲሉ የሚጠይቁ አሉ። ዩክሬን ገቢ ሆናለች። ተከታይዋ ኦታዋ ትሆን አይታወቅም። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ ከካናዳና ከአውሮፓ የሚገቡ የብረትና የአልሙኒየም ገቢ ምርቶች ላይ ታሪፍ ለመጫን የወሰኑት ኢኮኖሚያዊ እርምጃ ከአውሮፓ ኅብረትና ከካናዳ የአጸፋና የበቀል ታሪፍ ለመጣል ቃል አስገብቷቸዋል። ዶናልድ ትራምፕ ጉዳዩን ሲሰሙ ክፉኛ ነው ያስቆጣቸው። ትራምፕ እንዳሉት የዋሽንግተን የታሪፍ መጣል እርምጃ በድጎማ፣ በማበረታቻ በነፃና በገፍ የሀገር ውስጥ መሰል ምርቶች አምራቾችን በመጉዳት የተከሰተውን የንግድ ሚዛን መዛባት ለማስተካከል ነው። የአውሮፓ ኅብረትና ካናዳ ወደ በቀልና አጸፋ ከመጡ እኛን ያስከፈለንን ያህል ወይም የበለጠ ዋጋ እንዲከፍሉ እናደርጋለን ሲሉ አስፈራርተዋል። የመመላለስና የመበቃቀል የንግድ ጦርነቱ ብዙ የዓለም ሀገራት ኢኮኖሚዎች ላይ ከፍተኛ መመሰቃቀልና ስጋት የደቀነ ሲሆን የገንዘብ ገበያዎችንም ሊያናጋ ይችላል እያሉ ነው ታዛቢዎች። ትራምፕ ደግሞ በአረብ ብረትና አልሙኒየም ላይ ብቻ ሳይሆን በኮፐር፣ በጣውላ ምርቶችና በተሽከርካሪ ምርቶችም ላይ የገቢ ታሪፍ ለመጣል ዝተዋል። ብሪታንያ፣ አውስትራሊያ፣ ሜክሲኮና ብራዚልም ለአሜሪካ ገበያ በገፍ ምርቶችን የሚያቀርቡ በመሆኑ ከስጋት አላመለጡም። የአሁኑ የዓለም የልዕለ ሃያላኑ የንግድ ጦርነት ወዴት አብጦ እንደሚፈነዳ ገና አልታወቀም። ጥሩ ዜና ግን ይዞ አይመጣም እየተባለ ነው። ተንታኞች እንደሚሉት የአሜሪካና የቻይና የንግድ ጦርነት እንኳን ለዓለም የተረፈ ፈተና ሲያመጣ ተስተውሏል። የቢቢሲ ተንታኝ ናታሊ ሸርማን እንዳለችው የአሜሪካ ታሪፍ የዋሽንግተንን ከፍተኛ ላኪ የሆነችውን የብሪታንያን ኢኮኖሚ ሊጎዳ ይችላል። የጀርመንን ኢኮኖሚ ወደ ኢኮኖሚ መንሸራተት ግስጋሴው ሊያባብስበት ይችላል። በህንድ ላይ የሚጣለው ታሪፍ ለመዋጥ የሚያስቸግር መራራ መድኃኒት ሊሆንባት ይችላል። የጦርነቱ ነባር ተዋናይ ቤጂንግም ስጋት ውስጥ ናት ብላለች። የታሪፍ ጫናው ብቻም አይደለም፣ የንግድ ሥርዓቱን የሚያተረማምሰው ያጸፋ ምላሹም ጭምር ነው። ተደምሮ ውጤቱ በመጠን ይለያይ እንጂ ሁሉም ሎስ ሎስ ነው፣ ኪሳራ ነው ብላለች አድማጮች ከፋና ሚዲያ ኮርፖሬሽን የዳሰሳ ዝግጅታችን የተከታተላችሁት ነበር። ሳሙኤል እንዳለ አዘጋጅና አቅራቢ ነበርኩ። በያላችሁበት ሰላም